በአሰሪ ቤት ሆነን ችግር ቢገጥመን ምን ልናደርግ ይገባል? በአሰሪ ቤት ሆነን የተለያዩ ችግሮች ቢገጥሙን ተከታዮቹን ማድረግ ይበጃል። ከቤተሰብ ጋር በየወቅቱ የስልክ ግንኙነት በማድረግ መወያየት፣ እንዳስፈላጊነቱም በኢትዮጵያ የሚገኘውን ላኪ ኤጀንሲ ችግሩን በማስረዳት በተቀባይ ሀገር ያለውን ኤጀንሲ ወኪል በማነጋገር መፍትሄ እንዲያሰጥ መጠየቅ፣ ከአሰሪያችን ጋር በችግሩ ዙሪያ በትህትናና በግልጽ በመነጋገር ለመፍታት መሞከር ችግሩ ሊፈታ ካልቻለ ለኤጀንሲ ወኪሎች ጉዳዩን በማስረዳት ምን ማድረግ እንደሚገባና እገዛ እንዲደረግልን መጠየቅ። ይህን ሁሉ ሞክረን መፍትሄ ማግኘት ካልተቻለ ወደ የኢትዮጵያ ኤምባሲ ወይም ቆንስላ ጀነራል ጽህፈት ቤት በመደወል ድጋፍ መጠየቅ፣ እንዲሁም በዚህ ሀገር የሰው ኃይልና ኤምሬታይዜሽን ሚኒስቴር ወይም በተለምዶ ሌበር ኦፊስ ከስራ ጋር በተያያዘ ቅሬታ ማቅረቢያ ነፃ ቁጥር 80084 ላይ በመደወል የገጠመንን ችግር በማስረዳት መፍትሄ መጠየቅ። ይሁን እንጂ የገጠመን ችግር ከወንጀል ጋር የተገናኘ ከሆነ ወይም ለሕይወታችን አስጊ ከሆነ ወደ ፖሊስ ነጻ መስመር 999 በመደወል ክስ ማቅረብ ይኖርብናል። በቀጣይ ራናዌይ መሆን ስለሚያስከትላቸው ጉዳቶች እንነግራቸዋለን። ሰላም ቆዩ።